አልመጣም ይከሄድበት። ደ ደብን ነው እሺ፣ የሚመጣው እሺ። አራት ሰው አንዳንድ አባ አራት ሰው አንዳንድ አባ አራት ሰው ባንዴ ባንዴ ባንዴ ባንዴ ነው ብሎ ያጃማ ሱሱዬ ታንክስ ናርዲ ትችላላችሁ፣ ካዝና ትችላላችሁ። ሌላ ሙዬ መሲ ሲጀምር አሁን ስላችሁ እኩል ፑሽ ታረጋላችሁ። እሺ፣ በደንብ መሄድ አለብን። እነሱ ጋር ጊፍተር ስለሚኖር በደንብ መሄድ አለብን። ደብል ነው ኤኒ ጊፍት ደብል ነው ደብል ነው አሁን አድርጉት። ይመጣ ታባዛለናል በሌው ገንዬ ትቼ አለሽ ትቼ አለሽ ኒናት ትቼ አለሽ ያገዟት ደብል ነው እናቴ ኑሪ ሊ ሱሱ ታንክስ ገንዬ ይመችሽ። ደብል ነው ደብል ነው ደብል ነው ደብል ነው ዙዙ ታንክስ እንችላለን። እኔ ድበታለን አስር ሺህ እንግባው አስር ሺህ አስር ሺህ አስር ሺህ እንጣስ እንጣስ እንጣስ ወርቂ ታንክስ ሚሚ ታንክስ እንችላለን እንችላለን ይሄድበት ቲሞርክ ቲሞርክ ቲሞርክ ቲሞርክ። እሺ ያ ጀማ ያ ጀማ ቲሞርክ አብዛቸው። ወርቂ ታንክስ እናቴ ኖርልኝ ትችላላችሁ። ከኛ ፋሚሊ መቤቴን ቲሞርክ በደንብ ታብታብ አድርጉ። ታይሚንግ ብቻ ጠብቁልኝ። እሺ ሊመጡብን ይችላሉ። ወሄና ታንክስ ኒኮዲሞስ ዳይ ዳይ ዳይ እንለፍ። ከአስር ሺህ በላይ ከአስር ሺህ በላይ በከባዱ ቲም ወርክ ቲም ወርክ ሼር አድርጉላቸው ለኒው ዩዘር ምናምን ቲም ወርክ ታታታታ በደንብ አድርጉ ጥቅም ይችላሉ። እንሂድ እንሂድ እኛ ብቻ እንለፍ ከአስር ሺህ እንለፍ ከአስር ሺህ እንለፍ እኛ ብቻ እንለፍ ይኬድበት ወይ እኔ ጀመር እኮ ቢሰበሰብ ያበደ ነበር። በቃ ግላፍ ግላፍ ካላችሁ ልቀቁት። እሺ ሰላሳ ላይ ግላፍ ካላችሁ ግላፍ ግላፍ ግላፍ አሸነፍን፣ በቃ እንቀጣለን። እሺ አንቀጣም እና ተጋገዙ ብቻ። ከዚህ በኋላ ምን ጨዋታ ሆነ? ላይ ተጋገዙልኝ። እሺ ገኒዬ ይመችሽ። እግዚአብሔርን እትቻያለሽ። ገኒዬ አዬ ታይሚንግ ታይሚንግ። ብቻ ጠብቁልኝ። ታይሚንግ ታይሚንግ ታይሚንግ

አልፎ አልፎም ብገባ ትንሽ ምድጃ ያሉ የማ ቅጣት ከአገኘኝማ እንደማቶሬ